ኢየሱስ አማላጅ ነው፣ ለማኝ ነው ብለው አፋቸውን ሞልተው ደረታቸውን ነፍተው በፌዝ በስላቅ አይነት ቃል ሲናገሩ ሰምተናል። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብዙ ልበለው ካብ ከመንፈስ ቅዱስ አነሰ ማለት አይደለም፣ ለምን ማለት አይደለም፣ ተለማመጠ ማለት አይደለም፣ ከክብሩ ወረደ ማለት አይደለም፣ አይደለም።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 ራሱ መሥዋዕት ሆኖ ቀረበ። በራሱ መሥዋዕትነት ከአባቱ ጋር ሆኖ ታረቀ፣ ይቅር አለ። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዘነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። ኢየሱስ አማላጅ ነው፣ ለማኝ ነው ብለው አፋቸውን ሞልተው ደረታቸውን ነፍተው፣ ለማይ ነው ብለው አፋቸውን ሞልተው ደረታቸውን ነፍተው፣ እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያውናውና ለዘላለሙ ያስታርቃቸዋል። ሕያውናውና ያለው ምንድነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት።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 ከአባቱ ያስታረቀን ከመንፈስ ቅዱስ ያስታረቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቆላሲስ አንድ ሀያ ላይ እንደ ተጻፈው በመስቀል ላይ ባፈሰሰ ደሞ ዛሬ ለዘላለሙ ፍጹም እርቅን አደረገ እና እመቤታችን ያው ደስታናት ሰላምናት ረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስም። ስለዚህ እንደዛ <laughs> ነው።